ሶስተኛው የክፍያ ማጭበርበር ነው። የክፍያ ማጭበርበር በተለይ ከአድቫንስ ፔመንት ጋር በተያያዘ አዎ፣ ይሄ የአድቫንስ ፔመንት ብዙን ጊዜ ያው ተቋራጮች አስቦ የሚገቡበት ነው እና በጣም ጥንቃቄ ካልተደረገ አንደኛ የፕሮጀክት ስራ ከሚደናቀፍበት ምክንያት አንዱ እሱ ነው እና ከ20 እስከ 30 ፐርሰንት ይሰጣልና አድቫንስ ፔመንቱ ከቶታል ኮስቱ እስከ 30 ፐርሰንት እና ብዙ ተቋራጮች ያን የምትገኘውን አድቫንስ ፔመንት ሌላ ነገር ላይ ይመዋል። ግን ኢቲካል ሆነው አድቫንስ ፔመንቱን ማቴሪያል የሚያስገቡበት አለ። ኢቭን ማቴሪያልም ካስገባ ዳምፕ ካረጉ በኋላ አድቫንስ ፔመንት የሚወስዱ አሉ። አንዳንዱ ደግሞ ያው ከስነ ምግባር ችግር የወሰደውን አድቫንስ ፔመንት ሌላ ኢንቨስትመንት ላይ ያውለው እና ስራውን መስሪያ ያጣል ማለት ነው። ስለዚህ አድቫንስ ፔመንት ምንድነው? ስራውን ማስጀመሪያ ነው። ስራውን ይሰራል። ኤቭሪ ፔይመንት ላይ በፐርሰንት እየተቀነሰ ከፔመንቱ እየተቀነሰ እዳውን ይከፍላል ማለት ነው። ቀድሞ የከፈለውን የወሰደውን አድቫንስ ፔይመንት ይሄ ነው ትክክለኛ ጋር ግን፣ የአድቫንስ ፔይመንት የት ዋለ የት ዋለ? የዋለው ለዛ ፕሮጀክት ግብአት መግዣ ነው ወይ ለዛ ፕሮጀክት ስራ ማስኬጃ ነው ወይ የዋለው? ያ ከሆነ ችግር አይደለም። ግን ብዙ ጊዜ አድቫንስ ፔይመንቷን ይታወቃል፣ በኛ ጋር ሁኔታ ወይ ሲኖ ይገዛል ሲኖ ይገዛል ሌላ ስራ ይሰማራል። ከዛ ከሌላ ቦታ ደግሞ አድቫንስ ፔመንት ሲገኝ ለዚህኛው ፕሮጀክት የማምጣት ነገሮች አሉና እዚህ ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። የተለመዳለ በመንግስት አሰራር ያው ከባንክ የሚመጡ የጋራንቲ ሌተሮች አሉ። ግን እሱም ህጋዊነታቸው በጣም ጥንቃቄ ካልተደረገ አድቫንስ ፔመንት ተቀብሎ ከሀገር የሚወጡ ተቋራጮች እንዳሉ እንሰማለን። ትልልቅ ፕሮጀክቶች፣ ስለዚህ ላይ በጣም ጋራንቲው ማስተማማኝ ላይሆን የሚችልበት ሁኔታ አለ። ባንክ ጋራንቲ አለ፣ ኢንሹራንስ አለ። ነገር ግን የሚቀርበው ኢንሹራንስ እና ጋራንቲ ትክክለኛ ነው ወይ፣ ሰነዱ ህጋዊ ሰነድ ነው ወይ የሚለውን ነገር ማረጋገጫ ካልተገኘ የቀረበው ጋራንቲ መጠንና የተወሰደው የአድቫንስ ፔመንት መጠን ይመጣጠናል የሚለውም ነገር በደንብ መታየት መቻል አለበት ማለው። መጀመሪያ ላይ እኛ የምናዘጋጀው ሊሚቴሽንም የባንክ ጋራንቲው መጠን እኛ የምንጠይቀው የባንክ ጋራንቲ መጠን ምን ያህል ነው መሆን ያለበት፣ እስከምን ድረስ ነው መቀመጥ ያለበት የሚለው ከአድቫንስ ፔመንቱ የክፍያ መጠን ጋር ተመጣጣኝ የሆነ መሆን መቻል አለበት ማለት ነው። ህጋዊነቱ እንዳለ ሆኖ ማለት ነው። አንተ እንዳልከው አንዳንድ ጊዜ ትልልቅ የመንግስት ፕሮጀክቶች ላይ ሁሉ ብዙ ካሁን በፊት ውይይቶች ሲደረጉበት አይቼ የነበረ ወይም ሰምቻለሁኝ ከዚህ በፊት እና መንግስትም ፕሮጀክቶች ላይ የሚቸገሩበት ሁኔታ ነበረ በአድቫንስ ፔመንት ምክንያት። ያው ክራይቴሪያዎች አሉ፣ ፕሪ ሪኳይርመንቶች አሉ ለአድቫንስ ፔመንት ከነዚህ ከሌጋል ዶክመንቶች በተጨማሪ የሞቢላይዜሽን ሊጠይቅ ይችላል። ከራስ ካፒታል የምታደርጋቸው አድቫንስ ፔመንቱ እንዲለቀቅ ለምሳሌ ሞቢላይዜሽን ሊጠይቅህ ይችላል። ያም ማለት ሰም ማቴሪያሎችን ሞቢላይዝ አድርገ ሳይት ላይ ማምጣት ኦር ሳይት ኦርጋናይዜሽንን መስራት የመሳሰሉት ነገሮች ከአግሪመንቱ በተጨማሪ ማለት ነው። ስለዚህ አድቫንስ ፔመንት የአከፋፈል ሁኔታዎችን ቀድመን በንግግር ወይም በውይይት አልያም በባለሙያ በመታገዝ ሪኳየርመንቶችን በማስቀመጥ ራሳችንን ከእንደዚህ አይነት ማጭበርበሮች መጠበቅ የምንችልበት ሁኔታ መፍጠር አለብን ማለት ነው። ሌላኛው የክፍያ አሁን ከአድቫንስ ፔመንት በኋላ ያሉ የዙር ክፍያዎች አሉ፣ ፔመንት ፌሶች አሉ እና በእነሱም ላይ ጥንቃቄዎች ማድረግ ይገባል። የሚቀመጡ እንትኖች አሉ፣ አካሄዶች አሉ አይደለም? እንደ ፈርስት ራውንድ ፔመንት፣ ሰከንድ ራውንድ ፔመንት፣ ሰርድ ራውንድ ፔመንት እያለን በምንጊዜ ኢንተርሚዲየት ፔመንቶችን ከአድቫንስ እና ከፋይናል ፔመንት መካከል ያሉት ፔመንቶች መከፈል ያለባቸው ከተሰራው ስራ መጠን በፐርሰንት ያነሰ መሆን መቻል አለበት። ሁለትም ሶስትም አምስትም ፐርሰንት ሲሆን የተሰራው ስራ መጠን መብለጥ አለበት። መያዣ መሆን መቻል አለበት ማለት ነው። ትክክል። ፔመንት ያው ኢንትሪ ፔመንት ይጠየቃል። ከአድቫንስ ፔመንቱ በኋላ ስራው እየተጀመረ ለተሰራ ስራ ነው የሚጠየቀው። ያ ፔመንት ሲጠየቅ ያ ፔመንት የጠየቀበት ስራው ተሰርቷል አልተሰራ የሚለው የራሱ ያ ማለት ፔመንት ሲጠየቅ ስራ አይቋረጥም። ስለዚህ የስራው ፕሮግረስ እንደቀጠል ሆኖ ነው የፔመንት ፕሮሰስ የሚሄደውና ስራው እስካልተቋረጠ ኦቪየስ ነው የሆነ ፐርሰንት ወደፊት መሄዱ ይታወቃል። ለምሳሌ ስራ አቁሞ ክፍያ መጠየቅ አይችልም ማለት ነው። ስለዚህ ስራ አቁሞ ሳይሆን ክፍያ የሚጠየቀው ኦን ፕሮሰስ ነው ማለት ነው። ስራው አይቋረጥም ወልቁ። ከዛ ለተሰራ ስራ መክፈል ችግር የለውም። ላልተሰራ ስራ ግን ክፍያ መክፈል ለፕሮጀክት መጓተት ወይ ደግሞ ወይም መቋረጥ ተጋላጭ ስለሚያደርገን እዚህ ላይ ከፍተኛ ጥንቃቄ ማድረግ አለብን ማለት ነው። ሌላኛው የማጭበርበር ሁኔታ ቅድም ያው ክፍያ ላይ አስቀምጠናል አለ በርግጥ የሀሰት ምስክሮችንና ያልተፈቀዱ ተቋራጮች ወይም ደግሞ ህጋዊ ያልሆኑ ተቋራጮችና ህጋዊ ያልሆኑ የተቋራጭ ሰነዶችንና የጋራንቲ ሰነዶችን ማቅረብ ሌላኛው የማጭበርበር ሁኔታዎች ናቸው የተለያዩ የኮንስትራክሽን ሴክተር ላይ የተሰማሩ አንተ እንዳልኩ በተለያዩ በህንፃ ሊሆን ይችላል፣ በመንገድ ሊሆን ይችላል፣ ወይም በግድብ ግንባታዎች ላይ የተለያዩ የኢንፍራስትራክቸር ስራዎች ላይ የሚሳተፉ ባለሙያዎች በተለይ በተለይ ያው ሌጋል ዶክመንቶች ላይ ያው ከመንግስት የሚገኙ ሌጋል ዶክመንቶች በቀላሉ ላይ ጭበረበሩ ይችላሉ። ነገር ግን ኤክስፒሪያንሶች በተለይ ምስክር የሚሆኑ አንተ ቅድም ተናግረው ነበር፣ ሪሌትድ አሁን ለምሳሌ ህንፃ ላይ ያለ ኮንትራክተር መንገድ ላይ ዝም ብሎ ገብቶ መስራት ስለማይችል አንዱ የማወዳደሪያ መንገድ ፕሪቪየስ ሪሌትድ ፕሮጀክት ነው። ኤክስፒሪንስ ተርኖቨር ይቀመጣል፣ ኤክስፒሪንስ ይቀመጣል። እዛ ላይ የማጭበርበር ምስክርነቶች ወይም የተሳሳቱ ሰነዶች ሲቀርቡ ሊታዩ ይችላሉ። ይሄ ቴክኒካሊ ያው እንደዚህ የጨረታ ዶክመንት ስናይ እኔ እስካሁን ባለኝ ኤክስፒሪንስ ቼክ የማድረግ ነገር የለንም እና ሰውየው ያቀረቡን የማመን ነገር አለ እና እሱ ደግሞ ስህተት ይመስለኛል። ማለት ክሮስ ቼክ ሆነ ይህን ንፃው ስራ ብሎ ሰራው ብሎ ዋጋውን በፒክቸር በምናምን ያመጣላል። አላቅም ወደፊት መንግስት ሊያመቻቸው ይችላል ኦንላይን ቼክ የሚደረግበት መንገድ ይሄ ዶክመንት ህጋዊ ነው አይደለም የሚለውን ነገር ቢታይ እንጂ ፕሮፋይላቸውን አደጉ ሰው የሚመጡ ተቋራጮች አሉ። በጣም በሚያምር ሁኔታ ላምኔት ተደርጎ ምናምን ያምራል። ግን ሪሊ ሰርቶታሉ ያን ስራውን በምንድን ነው ክሮስ ቼክ ማለት። የሆነ ቦታ ሆነ ያንን ጫረታ ዶክመንት ቴክኒካሊ እናያለን። ገጥሞኛል፣ ኔ እድሉን አግኝቻለሁ ማለት ቴክኒካሊ ኢቫሉዌት ማድረግ ማለት ነው እና የዶክመንቱ ማማር ነው እንጂ ይሄ የምናረጋግጠው ሪሊ ተሰርቷል አልተሰራም ወይ ሄደዝ ወይ ቪዚት አድርገ የምታይበት ሁኔታ ከሌለ ለስተትም ልንደረግ አትሊስት ኮንታክት ፐርሰን ዶክመንቱ ላይ ካለ ያን ኮንታክት ፐርሰን በመጠቀም እዛ ነው መደወል ላይ ዶክመንቶችን። ለምሳሌ አሁን ንግድ ፍቃድ፣ ይሄ ቫት፣ የኮንስትራክሽን ምናምን ኦንላይን የምታረጋገጥበት መንገድ አለ። ለምሳሌ ታድሶ አልታድሰ የሚለውን መንገድ አለ። ኦንላይን ቼክ ታደርገዋለህ። እንደዚያ አይነት መካኒዝም ቢኖርም ከኤክስፒሪንስ ከምናምን አንጻር ነው ቅድም ካልከው ጋር ለመጨመር ከዚህ ከስፔሲፊኬሽን ጋር ብዙን ጊዜ በመንግስት የሚሰሩ ኮንስትራክሽኖች እንትን ነው፣ ኮፒ ፔስት ነው የሚደረጉት። ለምሳሌ እኛ ኮሌጅ ላይ የተሰራ ህንፃ ምናልባትም እናንተ ጋር ተሰርቶ ሊሆን ይችላል። ና ስም ብቻ መቀየራል። ግን ለምሳሌ ሰብስትራክቸር ላይ እኛ ጋር ሲመጣ ብዙ የሚቀየሩ ነገር ይኖራል እና እንደዚህ አይነት ስህተቶች ይታያሉ ብዙ ጊዜ እና ኮፒ ፔስት የማድረግ ነገር ሰነዶቹን ራሳቸው ሰነዱ ግንባታው አንድ እኮ ሊሆን ይችላል፣ ሱፐሩ ላይ ለምኑ ልዩነት ሱፐር ስትራክቸር ላይ ላይኖር ይችላል። ሰብ ላይ ግን እኛ ጋር ስትመጣና ሌላ ቦታ ሄደህ ስትሰራው፣ ወይ አፋር ላይ ሄደህ ስትሰራው ያን ግንባታ ይለያያልና ከዛ ጋር ካስተማይዝ ማድረግ የሳይት ኮንዲሽኑ ምንም አይታይና፣ ብዙን ጊዜ እንዳልኩ ነው ተቋራጮች ምንድን ናት ያቺ ውል ያላት ክፍተት ብሎ ያውቋታልና በተጨባጭም የገጠመን ኬዝ ነበር እና እስከ አዲስ አበባ ኮንስትራክሽን ቢሮ ያስኬዱን ኬዞች ነበሩ። እኛ ግቢ በሚሰራ ግንባታ ላይ እና በጣም ጥንቃቄ ያስፈልጓል። ተቋራጮች እንዴት አድቫንቴጅ እንደሚመቱ ነው የሚያዩት። እና ያችን ክፍተቷን ከማንም በላይ ስፔክ ካዘጋጁ ሰው በላይ ክፍተቷን ያውቁና ያው እንትን ይጠቀማሉ። እና እዛ ላይ ጥንቃቄ ማድረግ ያስፈልጋል የሚለውን አጽንኦት ለመስጠት በትክክል ሰነዶችን በአግባቡ መመርመር ተገቢ ነው ይላል። ስለዚህ እነዚህን የመሳሰሉ ወሳኝ የሆኑ ኮንስትራክሽን ስህተቶች ወይም ማጭበርበሮች ሊገጥሙ ይችላሉ። ስለዚህ እዚህ ጋ እንደማጠቃለል ራስዎን እንዴት መጠበቅ ይችላሉ የሚሉ ዋና ዋና የራሳችን የምንጠብቅበት ከእንደዚህ አይነት ማጭበርበሮች ራሳችን የምንጠብቅባቸው መንገዶች ተቀምጠዋል ማለት ነው። የመጀመሪያው ጥልቅ ምርምር ማካሄድ ነው። ጥልቅ ምርምር ማካሄድ ማለት ኮንትራክተር ከመቅጠሩ በፊት ስለ ኮንትራክተሩ፣ ስለ ስማቸው፣ ስለ ስራዎቻቸው ስላላቸው ኤክስፒሪየንስ ከአሁን በፊት ስለገጠማቸው ሁኔታዎች ለምሳሌ ከአሁን በፊት የሰሩት ስራ አልቋል ብቻ አይደለም፣ ያንን ሲሰሩ ከክሊየንቱ ጋር ምን አይነት ችግር ገጥሟቸው ነበር፣ ኦር እንትኖች ሪስኮች ነበሯቸው፣ ዲስፒዩቶች ነበሯቸው፣ ኮንፍሊክት ነበራቸው፣ መነሻው ምንድን ነው፣ ማጭበርበር ነው ወይስ ምንድን ነው የሚለውን ነገሮች ሰምሃው ሴክተሩ ላይ ካሉ ሰዎች ማጣራት ይቻላል ማለት ነው። ዝርዝር የጽሁፍ ስምምነቶችን መጠቀም ቅድም ያወራነው ስፔሲፊኬሽን፣ የኳንቲቲ ወይም የቢኦኪው ዶክመንቶችን፣ አርትሜቲክ ቼኮችን፣ አግሪመንት ወይም ደግሞ ምንድነው የአግሪመንት ዶክመንትን ያንን በትክክል መመልከት፣ ኮንትራክት ዶክመንትን በትክክል መመልከት። አንድ ፕሮጀክት በቅርብት መከታተል። እኛ ሙያው ባይኖረን የሚከታተል ሱፐርቫይዘር መቅጠር ያስፈልጋል ማለት ነው። ምክንያቱም ከሚመጣው ኪሳራ እኛ የምንቀጥረው ኮንትራክተር የምንከፍለው ክፍያ ሊበልጥ አይችልም። ኪሳራው ዘላቂም ሊሆን ስለሚችል ማለት ነው። የሦስተኛ ወገን ተቆጣጣሪ መቅጠር ማለት ነው። እና ከታወቁ ኩባንያዎች ጋር፣ በኢንዱስትሪው ላይ ካሉ ኩባንያዎች ጋር በቅርበት መስራትና እራሳችን ከተለያዩ እንደዚህ አይነት የሴክተሩ ማጭበርበሮች መጠበቅ ይኖርብናል ማለት ነው። እነዚህ ናቸው እንግዲህ በዋናነት ኮንስትራክሽን ሴክተር ላይ ያሉ የማጭበርበር ሁኔታዎች፣ እነዚህ ዋና ዋናዎቹ እና ኮመን የሚባሉት የሚታወቁት ናቸው። እንግዲህ የኢትዮምስ ተከታታዮቻችን፣ ዛሬ የነበረን ርዕስ ላይ የነበረን ውይይት ይሄንን ይመስላል ማለት ነው። ስለነበረን ቆይታ እጅግ በጣም እናመሰግናለን። ባልደረባዬ ኢንጂነር ታምራትን በጣም አመሰግናለሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ጊዜ። በቀጣይ በሌላ ፕሮግራም እንገናኛለን። ሀሳብ አስተያየታችሁን ደግሞ በተቀመጡት ስልክ ቁጥሮች መስጠት ትችላላችሁ ማለት ነው። ጥያቄዎች፣ አስተያየቶች ካሏችሁ እንቀበላለን። በጣም እናመሰግናለን።